ሰላም ውድ ቤተሰቦች እንኳን ወደ ቻናችን በሰላም መጣችሁ። ዛሬ ሽቶ እንዴት እንደሚቀመምና እንዴት እንደሚመረጥ እናያለን ማለት ነው። በዚህ ቪዲዮ ላይ ምንም አይነት የሽቶ መቀመም ሆነ መስራት ልም ሳይኖራችሁ በቤታችሁ ሆናችሁ የሚያምር ሽቶ እንዴት እንደሚቀመሙና እንዴት እንደምሰሩ በሳይንሳዊ በሆነ መንገድ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችሁ በፊት እንደዛ አይነት ጠቃሚ ፕሮግራም ቶሎ ቶሎ ልትሰጡ ቪዲዮውን ሰብስክራይብ እና ሼር በማድረግ ጀምሩ። ከውራኔ ቻናል ላይ ቤተሰቦች ይሄን ጋር አሁን ቀጥታ ወደ ሽቶ ማምረቱ እንገባለን ማለት ነው። ሁኑ ተከታዩ ስቴፕ አራት አስፈላጊ ዘይቶችን ወይም የሽቶ ማአዛ ማስታወሻዎችን ተራ በተራ እየጨመርን እናደባልቃለን እንደምትመለከቱት ፍረሽቶ እያመረት እንገኛለን። ክቡራን የቻናል ቤተሰቦች በመጀመሪያ ደረጃ 15 ሚሊ ሊትር መሰረት ማዛ ማስታወሻዎችን ወይም የታችኛው ማዛ ማስታወሻ አስፈላጊ ዘይቶችን ባሮማን ሳይንስ ማዘጋጃ ቀመር መሰረት የመጠን ነው። በልኬታችን መሰረት ከታች ከዋና ድልቂያቶች በስሪንጅ ለክተን በማጣት 7.5 ሚሊ ሊትር የሰንደል እንጨት ዘይትና 7.5 ሚሊ ሊትር የቫኒላ ዘይቶችን ተራ በተራ ወደ ትልቁ መቀላቀያ ብርጭቆ ቤከር ውስጥ አድርገን በምታዩት መልኩ በብረት ማንኪያ በደንብ እናቀላቀላቸዋለን ማለት ነው። በሁለተኛ ደረጃ ደግሞ ከሀያ ሚሊሊትር መካከለኛ ማዛ ማስታወሻ አስፈላጊ ዘይቶችን ማለትም በአሮማ ሳይንስ ማዘጋጃ ቀመር መሰረት የመጠነውን አስር ሚሊ ሊትር የሮዝ ዘይትና አስር ሚሊ ሊትር የጃስሚን ዘይቶችን ከታሸጉበት ትናንሽ ግልጫቶች በሲሊን ስበን በማውጣት በትክክል ለክተን ተራ በተራ ወደ ትልቁ መቀላቀያ ብርጭ ሞዲፌ ውስጥ ከስር ካሉት መሰረታዊ የታችኛው ማዕዛ ማስታወሻ ዘይቶች ጋር በብረት ማንጃ በደንብ እናቀላቀላቸዋለን ማለት ነው። በሶስተኛ ደረጃ ደግሞ የምንጨምረው ልክ እንደ ቀድሞዎቹ ሁሉ 15 ሚሊ ሊትር ከፍተኛ ማዕዛ ማስታወሻ አስፈላጊ ዘይቶችን ማለትም 15 ሚሊ ሊትር በአሮማ ማዘጋጃ ሳይንስ ቀመር መሰረት የመጠንነውን 7.5 ሚሊ ሊትር የሎሚ ዘይትና 7.5 ሚሊ ሊትር የብርቱካን ዘይቶችን ከታሸጉበት ትናንሽ ብርጭቆዎች ከፍተን በስኒ ስበን በማውጣት በትክክል ለክተን ቀድሞ ከስር በጨመርንበት አስፈላጊ ዘይቶች በያዘው ትልቁ መቀላቀያ ብርጭቆ ቢኬር ውስጥ ተራ በተራ ጨምረን ሁሉንም ዘይቶች በምታዩት መልኩ በደንብ ጨምረን እስኪዋሃዱ ድረስ በብረት ማንኪያ እናቀላቀላቸዋል ማለት ነው በዚህ ጊዜ ሁሉም አስፈላጊ ዘይቶች ተዋህደው አዲስ ጠረን መፍጠር ይጀምራሉ ማለት ነው ክብራን የቻናል የቤስ ስቴፕን ብቻ ተከትላችሁ መስራት ነው። ከዚህ ቀጥለን ደግሞ ስቴፕ አምስት የሽቶ መጠገኛና ግሪሲሊን እንጨመርበታለን። አሁን ደግሞ የሽቶ ማዛው ለረጅም ጊዜ እንዲቆይ የሚረዱ በጣም ወሳኝ የሆኑትን የሽቶ መጠገኛ አይሶፕሮፒል ሚሪስቴት የተባለ 25 ሚሊ ሊትር እና 50 ሚሊ ሊትር ዩስሲዲ ግሬድ የሆነ ንጹህ የአት ግሪሲሊን ወደ ቀድሞ ከስር በጨመርንበት አስፈላጊ ዘይቶች ሙሙ በያዘው ትልቁ መቀላቀያ ብርጭቆ ቢኬር ውስጥ ተራን ተጨመረ ከሁለት እስከ ሶስት ደቂቃ ድረስ በብረት ማንኪያ በምታዩት መልኩ በደንብ እናዋህዳቸዋለን።

ወዲዚ ቻናል ቤተሰቦች የሽቶ መጠገኛና ግሪሲሊን አጨማመር ቀደም ተከተሉ ከሁለቱ አንዱ በፊት ቀድሞ ቢጨመር የሽቶ ጥራታ ችግር የለውም። ዋናው ነገር ግን የሽቶ መጠገኛና ግሪሲሊን መጨመር ያለበት ከማዛ ማስተዋሾች አስፈላጊ ዘይቶች ቀጥለንና ከሽቶ አልኮል ደግሞ በፊት መጨመራቸውን ማረጋገጥ አለባቸው ማለት ነው። ደግሞ ተጠንቅቃችሁ መስራት አለባቸው ማለት ነው። ቻናል ቤት ሰዎች ሽቶ ማለት ነው። ስቴፕ 6 ንጹህ የሽቶ አልኮል ወይም ደግሞ ተሸካሚ ዘይቱን ሙሙቱ ላይ እንጨምራለን ማለት ነው። ግልጽ ነው አሁን ሳይንስ የሚታይ ክቡራን የቻናል ቤተሰቦች እዚህ ደረጃ ላይ ደግሞ በአራማ አዘጋጀት ሳይንስ ቀመር መሰረት የመጠነውን 700 ሚሊ ሊትር ንጹህ የሽቶ አልኮል ቀስ ብለን ካሁን በፊት በሰራናቸው የሽቶ ግብአቶች ሙሙት ወደ ያዘው መቀላቀያ ብርጭቆ ቢኬር ውስጥ በጥንቃቄ ጨምረን በምታዩት መልኩ በብረት ማንኪያ በደንብ እናዋሃደዋለን። ይህም የሽቶ ማዛው እንዲሰራጭና ለረጅም ጊዜ እንዲቆይ ያደርጋል። በዚህም ጊዜ ማዛዎቹ ከአልኮል ጋር ሲዋሃዱ የተለየ ሽታ ማሽተት ይጀምራሉ ማለት ነው። ይኸው ክቡራን የቻናል ቤተሰቦች ፍሬሽ ሽቶ ስናመርት ሽቶ ግብአቶች ኢንትራክሽን ሲያደርጉ የቀለም ለውጥ፣ የቮሊዩም ወይም የይዘት ለውጥ እንዲሁም ደግሞ የማዛው ለውጥ ይኖራል ማለት ነው። የሆነ የኬሚስትሪ ህግ ነው። ብቻ እናንተ ሲስቴፑን ተከትላችሁ ሽቶ ማምረት ነው የሚጠበቅባችሁ። ከዚህ በመቀጠል ደግሞ ስቴፕ ሰባት ላይ የተጣራ ውሃ በሽቶ ግብአት ሙሙት ውድ ላይ እንጨምርበታለን ማለት ነው። አሁን ደግሞ በአሮማ አዘገጃጀት ሳይንስ ቀመር መሰረት የመጠነውን 200 ሚሊ ሊትር የተጣራ ውሃ ከአሁን በፊት በሰራናቸው የሽቶ ግብዓት ሙሙጥ ውህድ ወደ ያዘው መቀላቀያ የብርጭቆ ቢኬር ውስጥ ጨምረን በምታዩት መልኩ በብረት ማንኪያ ከ2 እስከ 3 ደቂቃ ድረስ በደንብ እናዋሃዳለን ማለት በዚህም ውሃው ሽቶ ጥንካሬ ለማስተካከልና አልኮሉን የማድረቅ ባህሪ በመቀነስ ሽቶን ለሚጠቀመው ሰው ምቾት እንዲጨምር ያደርጋል ማለት ነው። ቡራኔ ቻናል ላይ ቤተሰቦች ይኸው እንደምትመለከቱት ሽቶ እያመረት ነው። ምንም ቴክኒካል እውቀት አይፈልግም። ከዚህ በመቀጠል ደግሞ ስቴፕስም ላይ የምግብ ቀለም በፍረሽ ሽቶ መሙጡ ሁድ ላይ እንጨምረበታለን ማለት ነው። እዚህ ስቴፕ ላይ የምንሰራው ሽቶ ውበት ያለው ቀለም እንዲኖረው ከፈለጋችሁ በጣም ትንሽ ከአንድ ወይም ሁለት ጠብታ ሳታ ብዙ የምትፈልጉትን አይነት ለምግብ የሚያገለግሉ ቀለሞችን በመጠቀም ፍሬዎች የሽቶ ሙጥ ሁድ ላይ ጨምራችሁ በደንብ አደባልቃችሁ መጠቀም ትችላላችሁ። ነገር ግን ሽቶ ስናመር ቀለም መጨመር ግዴታ ስላልሆነ አለመጨመር ደግሞ ትችላላችሁ። ስለሆነም እኔ ሽቶ መስሪያ ግብአቶችን የራሱ የሚያምር ቀለም ስላለው ምንም ተጨማሪ ቀለም አልጠቀምም ማለት ነው። ክቡራን የቻናል የቤተሰቦች የምግብ ቀለም ወይም የሽቶ ቀለም አለመጨመር ትችላላችሁ። ቅድም እንደተናገርኩትኝ እኛ ልግዜር የሆነ ነገሮችን መጠቀም አይጠበቅባችሁም፣ ምክንያቱም የሽቶ ቀለም ተጨመረም አልተጨመረም ምንም የሚፈጥረው ነገር የለውም። ዋናው መዐዛውን ዋናው መጠንቀቅ ያለባችሁ ሽቶ መዐዛውን ነው ዲዛይን ማድረግ ያለባችሁ። ከዚህ በመቀጠል ደግሞ ስቴፕ ዘጠኝ ላይ ያመረትነውን ሽቶ እንዲበስል፣ እንዲፈላ፣ እንዲቆይ እናደርጋለን። ይህ ሂደት ደግሞ ማፍላት ሂደት ወይም ደግሞ ማቹሬሽን ይባላል ይችላል። ማለት ነው ክቡራን የቻናሌ ቤተሰዎች አሁን ሽቶ ለመስራት የሚያስፈልገን ሁሉንም ግባቶች ተጠቅመን በጥንቃቄ አዋህደን እንደምትመለከቱት አይነት አንድ ሊትር ፍሬሽ ሽቶ ሙት ውድ ኦልሬዲ አዘጋጅተናል። አሁን ቀጥለን ደግሞ ያዘጋጀነው ፍሬሽ ሽቶ ሙሙት ጥሩ ማዛ እንዲኖረው ንጹሕና አየር በማያስገባ ጥሩ ክዳን ባለው ጠቆር ባለ ጠርሙሶች እንዳይደፋ በቂስጥር በመጠቀም ገልብጠን ወይም ደሞ ያዘጋጀንበትን መቀላቀያ ብርጭቆ ቢኬር ጥሩ ክዳን ካለው ሳንገለብጠው ባለበት ቀዝቃዛና ጨለማ ቦታ ከሁለት ከአራት ሳምንታት በትንሹ በምታዩት መልኩ እናስጠምጠዋለን ማለት ነው። ከዚህም በተጨማሪ ፍረሽ ሽቶን በየጥቂት ቀናቶች ከጨለማ ውስጥ እያወጣን ማዛዎቹ በትክክል እንዲዋሃዱ የሽቶ ማፍላት ወይም ደግሞ የማቆየት ሂደቱ በትክክል እንዲካሄድ በጥቂት ቀናት ውስጥ ጠርሙሱን በእርጋታ በማወዛወዝ የምንፈልገውን አይነት ሽቶ እንድናገኝ ይረዳናል ማለት ነው። ያው ክቡራን የቻናሌ ቤተሰቦች እንግዲህ ሽቶ ማፍላት ወይም ማቹሬሽን የሚባለው እያንዳንዱ የሽቶ ግብዓቶች በደንብ ሪያክሽናቸውን እንዲጨርሱ ከሁለት እስከ አራት ሳምንታት ይቆያሉ ማለት ነው። ስለዚህ እነዚህን እንደምትመለከቱት በቀለማና በቀዝቀዛ ቦታ ከሁለት እስከ አራት ሳምንታት ሪያክሽናቸውን እንዲጨርሱ እናስቀምጠዋለን ማለት ነው። ከዚህ በመቀጠል ደግሞ ስቴፕ አስር ላይ ያመረትነውን ሽቶ እናጣረዋለን ወይም ፊልተሪንግ ይባላል ማለት ነው። ክቡራን የቻናል ቤት ሰዎች አሁን ደግሞ ያዘጋጀነውን ፍረሽቶ ከአራት ሳምንታት ከማፍላት ወይም ከማቆየት በኋላ ከተቀመጠበት ጨለማና ቀዝቃዛ ቦታ አውጥተን ሽቶውን በሻይ ማጥለያ ወንፊት ሽቶ እንዳይገባና በቄስተር በመጠቀም ወደ ንጹ ጠርሞ ሽቶን በምታዩት መልኩ አድርገን እናጣረዋለን ማለት ነው። ክቡራን የቻናል ቤተሰቦች ይኸው እንደምትመለከቱት በሻይ ማጥለያ ፍረሽ ሽቶውን እያጠለልኩት የምገኘው ነው የምታዩት ማለት ነው። ስርክርክር ላይ የሆነ ነገር እንደምታዩት ይታያል። ያው እናንተ ካሜራው ላይ ስለማይታያችሁ ነው። ይህንን አጥላችሁ ከጨረሳችሁ በኋላ ነው እንግዲህ ወደ ማሸጉ ስርዓት እንትዱ ማለት ነው። በዚህ ጊዜም ያመረትነው ሽቶ ንጹህና ግልጽ ማራኪ እንዲሆን ያደርግልናል ማለት ነው። ከዚህ ቀጥለን ደግሞ የመጨረሻው ሽቶ ማምረት ስራ ስቴፕ 11 ላይ ሽቶውን ማሸግ ወይም ፓኬጅንግ ይባለ ከዛም መጠቀም እንችላለን። ማተው ክቡራን ቻናሌ ቤተሰቦች አሁን ደግሞ አምርተን ያጣራውን ሽቶ በምታዩት መልኩ ሽቶ ወደ ማራኪ መጠነኛ የጠርሙስ እንደምትመለከቱት በመገልበጥ ጠርሙሶችን በሚያምር ማሸጊያ በማሸግ መጠቀምና መንሸጥ ትችላላችሁ ማለት ነው። ብራቮ ብራቮ፣ ቤተሰብ ሽቶ ተመርቷል። ዋው! ተመልከቱት፣ ያመረትነው ሽቶ አያችሁ። ተመልከቱት እስኪ እንዴት እንደሚያምር ምንም ቀለም ሳይጨመርበት እንዴት እንደሚያምር ተመልከቱት። አያችሁ፣ ምንም ቀለም ሳይጨመርበት እንዴት እንደሚያምር እስኪ በደንብ ተመልከቱት። ዋው ግራሚ ነው ወይ? የሚገርም ነው። በእናታችን ፈረንሳይ ላይ መሄድ እኮ አይጠበቅባችሁ ሽቶ በቤታችሁ ማምረት ትችላላችሁ ማለት ነው። ውድ የቻናሌ ቤተሰቦች እናንተም በዚህ መልኩ ቤታችሁ ውስጥ ብዛት ያለው ሽቶ ቀርማችሁ በማምረት ምርታችሁን ከጤና ጥበቃ ማስመርመራችሁ ፍቃድ በማውጣት የራሳችሁ መለያ ሎጎ ምርታችሁ ላይ በመለጠፍ ብዛት በለቆስሞቲክ ሱቆች በጅምላ በችርቻሮ በመሸጥ በቀላሉ በወር ብዙ ትርፍ ማግኘት ትችላላችሁ። ውድ የቻናል ቤተሰቦች ሽቶ መቀመምና ማምረት ፍላጎቱ ካላችሁ በመጀመሪያ በጣም በትንሹ በመጀመር የተለያዩ አስፈላጊ ዘይቶች ላይ በመሞከርና በመመዝገብ የሽቶ ማዕዛን በማወራደድ ምርምር በማድረግ የራሳቸው ልዩ የሆነ ከፈረንሳይ፣ ከጣሊያን፣ ከስፔን፣ ከአሜሪካ የሚያስንቅ ብራንድ ሽቶችን በቤታችሁ ውስጥ ጀምራችሁ ከፍ ወዳ ለማምረት ደረጃ መድረስ ይችላላችሁ። በመጨረሻም ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ሀሳብ ሴ ኢንፎርሽን ስ ላ ስ ንገረስ